አጥቂው በረከት ደስታ ለቀጣይ ጨዋታዎች አይደርስም ተባለም። ዘገባው የመላኩ ወልደሰንበት ነው እንደሚከተለው ይቀርባል። የመቻልና የኢትዮጵያ ብሔራዊ ቡድን የመስመር አጥቂ በረከት ደስታ በኢትዮጵያ ዋንጫ ትናንት የደረሰበት ጉዳት የከፋ ባይሆንም ለቀጣይ ጨዋታዎች የማይደርስ መሆኑ ታውቋል። መቻል ትናንት በኢትዮጵያ ዋንጫ ኢትዮጵያ መድህንን ሶስት ለአንድ ባሸነፈበት ጨዋታ አጥቂው በረከት ደስታ ጉዳት እንደደረሰበት ይታወቃል። ጉዳቱ በደረሰበት ወቅት እሱና በአካባቢ የነበሩ ተጫዋቾች እና የቡድን አባላቶች ያሳዩ ድርጊት ጉዳቱ ከፍተኛ እንደሆንም የሚያመላክት ነበር። የጉልበት ጉዳት ነው በሚል ይህንን አመት ወደ ሜዳ እንደማይመለስ ተነግሮም ነበር። ዛሬ ግን ባደረግነው ማጣራት ጉዳቱ እንደተባለው ከባድ አለመሆኑን የክለቡ የሕክምና ባለሙያዎች ጋር ስልክ በመደወል ለማረጋገጥ ይችለናል። እንደ ክለቡ የሕክምና ባለሙያዎች ገለጻ በበረከት ላይ የደረሰው ጉዳት የጉልበት ጉዳት ሳይሆን የቁርጭምጭሚት መሆኑን ተረጋግጧል። ጉዳቱ በመጫወቻ ሜዳ ችግር ሳቢያ ሊደርስ እንደቻለም ተገልጿል። በረከት ትናንት ጉዳቱ በደረሰበት ወቅት መንቀሳቀስ የማይችል የነበረ ሲሆን፣ ዛሬ ግን መንቀሳቀስ መጀመሩና እብጠቱ መቀነሱ ለማወቅ ችለናል። በመስመር አጥቂው በረከት ደስታ ላይ የደረሰው የቁርጭምጭሚት ጉዳት ምንም እንኳን ለከፋ አደጋ የሚያጋልጠው ባይሆንም ለጥቂት ቀናት ግን ከልምምድ የሚያረቀው ይሆናል ተብሏል። በመሆኑም በረከት ደስታ መቻል በሃያ አንደኛ ሳምንት ከኢትዮጵያ ቡና ጋር በሚያደርገው ጨዋታ ላይ እንደማይጫወት በተደረገለት ሕክምና መረጋገጡን ለማወቅ ችለናል።